ከዚህ በኋላ ሆቴል ገብታችሁ ለፒዛ አምስት መቶ ብር እና ስድስት መቶ ብር እንዳታወጡ በቀላሉ በቤታችሁ ሰርታችሁ አዘጋጅታችሁ ከቤተሰቦቻችሁ ጋር አብሉ። የፒዛውን ቂጣ ለመጋገር ዱቄት፣ ትንሽ ስኳር፣ ዘይት፣ የዳቦ ርሾ እንዲሁም ጨው አድርጋችሁ ማብኳትና ኩፍ እስኪል ድረስ ለተወሰነ ጊዜ ማቆየት። የፒዛውን ሶስ ለመስራት የተከተፈውን ሽንኩርት ከዘይት ጋር በደንብ አድርገን እናቁላለዋለን። በመቀጠልም ቲማቲማችንን እንጨምርና በደንብ አድርገን እናቁላለዋለን። በመቀጠልም በርበሬ፣ ቅመማ ቅመም፣ ነጭ ሽንኩርትና ዝንጅብል አድርገን በደንብ አድርገን እናቁላለዋለን። ውሃውን መጠጠ ካደረገልን በኋላ ካቻፕ እንጨምርበትና በደንብ አድርጎ ውሃውን እስከ መጨረሻው እስኪመጥ ድረስ እናቆየዋለን እሳት ላይ። ፒዛ ላይ የምናደርገውን የተከተፈውን ስጋ ነጭ ሽንኩርትና ዘይት ጨምረን በደንብ አድርገን ድርቅ እስኪልልን ድረስ እንጠብሰዋለን። ሊጣችን ደርሶልናል። ዳምጠን የምነጋገርበት ትሪ ላይ እናደርገዋለን። በመቀጠልም ያዘጋጀነውን ሶስ ያዘጋጀነው ሊጥ ላይ በደንብ አድርገን እንቀባዋለን። ቀጥለንም የፈቀፈቅነውን ቺዝ እናደርግና የተጠበሰውን ስጋ፣ የተጠበሰ ሽንኩርት፣ ቃሪያ በደንብ አድርገን ካዳረስን በኋላ ባናቱ ላይ ቺዙን እንጨምርና ለኦቨን። ከፈለጋችሁ ደግሞ እናንተ የምትፈልጉትን ኢንግሪዲየንት መጨመር ትችላላችሁ። ለምሳሌ የተቀቀለ እንቁላ ቆረጥ ቆረጥ አድርጋችሁ ማድረግም ትችላላችሁ። እስቲ እናንተ ደግሞ ከዚህ ሌላ ይጨመር የምትሉት ነገር ካለ በኮሜንት ሴክሽናችሁ ላይ አሳውቁኝ። ፒዛችን ደረሰልን። በእረፍት ሰዓታችሁ ከቤተሰቦቻችሁ ጋር ሰርታችሁ ቅመሱት።